ሰላም ጤና ይስጥልኝ። ውድና የተከበራችሁ ውድ ያርች አንድ ሰን ትዩብ ቻናል ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን በጣም ደህና ነኝ። በያላችሁበት የክርስቶስ ሰላም ይብዛልኝ እያልኩኝ ዛሬም በድጋሜ ከች ያለውኝ። ለዚህ ቻናል አዲስ ከሆናችሁ ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። ዛሬም ፍትፈታ ላይ ነን። ፍትፈታ ሰሞኑን ትጠላላችሁ ማለት ነው። በስመ አ ፍትፈታ፣ ፍትፈታ ለጉድ ነው ዛሬም እንግዲህ በብርሽ እና በሩታ በነፂ ጉዳይ መጥቻለሁ ማለት ነው። የዛሬው ይለያል ይለያል። እና ፋሚሊዎች እንግዲህ እንዳያችሁት ነው የእነ ሩታን ጉዳይ፣ እኛም እንሰራለን እንፈተፍታለን፣ እነሱም ይንጨረጨራሉ። ሩታማ እርግጠኛ ነኝ ጸጉሯ ቢታይ እንዳለ ነጭ ሆኗል። በይዘወይ ነፂን ሳላደንቀት አላልፍም። ስርዓት ያላት ልጅ፣ ረጋ ያለች ልጅ ነች። እጅግ በጣም ዲስፕሊን ያላት ልጅ ነች። ሩታ ትናንት ባሏን ደበደበች። ዛሬ ደግሞ እንግዲህ ፍቅረኛውን እንደብድባለች። ሞሊት ነው፣ ሪከርድ ሰብራለች። እውነት ለመናገር እንደ ጀብዱ ስንሰሳማ ላይ ሚዲያ ላይ እኔ ለምን እንደሆነ አላውቅም። ማለት ለካ ሆን ብላ ነው እዛ ሚዲያ ላይ የምትሰሳመው ምናምን ነገር። ኧረ ይደብራል ሸነዌ እዲ የእውነት ይደብራል። በነገራችን ላይ ሩታ አስተዳደጓ በጣም በጣም በጣም በጣም ዲስፕሌ የሌለው ነው። ከአሁን በፊትም አይታችኋል። በቃ የመደባደብ ሶስ አለባት፣ የመጮህ ሶስ አለባት። በቀስብ ለማውራት አትችልም። ሰው አብርሽ እንግዲህ እዠህ ሌድ ወደ ቡታጀራ እየተባለ ነው። ወይኔ አብርሽ ፈረደበት እምሃል ተጣብቆ እውነት አሳዘነኝ ዛሬ ሳዘን ሁለትኝ የዛችን ጥፊት እናንቀመሰ ዛሬ ደግሞ እንግዲህ ያው የትኛዋ ጀሌድ አቶንህም ሁሉም ውሸት ነው እያለቻት ነው እንግዲህ፣ ሩታ ከማመን ይልቅ ወይም ደግሞ ቀስ ብሎ ከመረዳት ይልቅ በመጮህና እሷን በመገፍተር እንግዲህ ጀግንነቷን አሳይታለች ማለት ነው። በነገራችን ላይ በእንደዚያ አይነት ትዳር አይኖርም በልህ። ሲጀመር አንቺ ከእሷ ላይ ነው የወሰድሽው። የዚን ያህል የሚያንጨረጭር ነገር የለም፣ በቃ የዘራሽውን ነው ያጨድሽው። ምክንያቱም መጀመሪያ የሰዋል ስትቀሙ ረጋ ሰከን ብላችሁ ማሰብ የነበረባችሁ ነገር አለ። ነገ በእኔ ላይ ምን ይመጣል የሚባል ነገር አለ። ሰው ልጁን ተሸክም ያለው ምን የወለድ አይለያይም፣ ያረገዝ አይለያይም ያለው ማነውም እንኳን አንድና ሁለት ሶስት ወልዶ ይለያያሉ። እግዚአብሔር ካልፈቀደ አብራችሁ እንድንኖሩ ካልፈቀደ፣ በዚህ ላይ ደግሞ ወንድ ልጅ ጭቅጭቅ አይወድም። ትናንትም ገድጨዋለውኝ ወንድ ልጅ እንደ ጭቅጭቅ የሚጠራው ነገር የለም። አንቺ ደግሞ ከተገናኛችሁበት ሰዓትና ደቂቃ ጀምሮ ሁሌ ጭቅጭቅ፣ ሁሌ ንትርክ፣ ሁሌ ድብድብ ነው። ይሄ ልጅ ሳይወድ በግዱ ነው አብሮሽ የሆነው። ለዩትዩብ ሲል ለምን የምታረጊው አክት ምናምን ተወዳጅ አድርጎሻል። የሆነ ወጣ ያለ ነው ሲጀመር ማለት ነው። መጀመሪያም ቢሆን ሰው አንቺን ካጣ ዩቲቡ ይደክምበታል እንጂ ለአንቺ ፍቅር ኑሮት አይደለም። ይህ ማወቅ አለብሽ። ልጅ ቀርቶ ምንም ብትይዥለት አይዱ ነው። ሰላም ትሆናላችሁ እያላስብም ግን፣ መረጋጋት መረጋጋት የሚባል አማርኛ በእናንተ ቤት የለም። እንደ ቆይ፣ እሽ፣ ላውራት አልሽ አገናኝሽ ቀስ ብለሽ የማውራት የአንቺ ፋንታ ነው። ይህን ያህል መጮህ፣ እኔ ግን እርጉዝ ነሽ ለማለት በጣም እየከበደ ነው። እርጉዝ ሴት በዚህ መልኩ እንዲህ እንዲህ ያረጋታል እንዲህ እንዲህ ለልጁ እኮ ታስባለች። እውነት እርጉዝ ከሆነች ለያሹ ልጅ፣ ጤነኛ ልጅ እንዲወለድልሽ ብለሽ ቢያንስ እኮ እሱ ቢያናደልሽ እንኳን ለልጅሽ ስትይ ቀዝቀዝ ማለት ነበረብሽ። ሁሉን ነገር በጩኸት ማሳመን ትፈልጊያለሽ፣ ሁሉን ነገር ኧረ በስመ አብ ወልድ እና እንግዲህ ቤተሰቦች እኛ ምን ፈተፍታለን እነሱ ምን ጨረጨራለው እንግዲህ ያው ምን ታደርጋላቸው ስራ ነው እንሰራለን እውነት ግን አብረሽ ዛሬ በጣም አሳዝኖኛል እውነት ኧረ በስመ አብ ምን ይሻለው አሉ ዶላርን ወይ ፍቅርን ከማን ይሁን ማንን ይምረጥ የእውነት ሩታ ተቀባይነት አግኝታለች እየተለላጠች ሩታ ጋር ከተለያየ ሊረግጡት ነው። ሲጀመር በሚዲያው እንትን ነው አግባት አግባት ብሎ ያጋቧቸው ማለት ነው፣ እውነት ቢሆንም ባይሆንም። ሲቀጥል ደግሞ ፍቅርን ካለ ፍቅር ስላችሁ ያችኛዋ ፍቅር ሳይሆን አሁን ከነፂ ጋር ልቀጥል ካለ ሊረገጥ ነው። በመሀል ቤት እኮ ልጁ ተጨነቀው። ወይን ሁለት ቁጥር ሁለት ሄኖክ ማለት ነው። ፈጣሪ ይሁንህ እንግዲህ እስቲል እንኳን እዚህ ሊሄድ ስትለው ያው ቅልብስ ብስ እያለ ነው እንግዲህ ግን ነፂ ኮስተር ማለት አለባት የምን መሽለጥለጥ ነው ከዚህ በኋላ ለእሷ ባልም አይሆናትም እና ከዚህ በኋላ አብረን እንቀጥል ቢሉ ራሱ ምን አይነት ህይወት ልትኖር ነው እንዲህ የምትለማመጠው ኮስተር ብላ እንደውም ከእሱ ተሽላ መገኘት ነው እንጂ ያለባት ጭራሽ ከአብረን እንቀጥል ከዚህ በኋላ እሷ ትሆንህም ምናምን ምናምን ማለት የለባትም ማለት ነው። በነገራችን ላይ ከሴት ላይ ወንድ የምትቀሙ ሴቶች ነገ ነገበን የሚባል ነገር አለ። ገባችሁ አይደለ? ወደ እናንተ ስታመጡት ያንን ወንድ ነገ ደግሞ እናንተ ላይ እንደማያደርግባችሁ ምንም ዋስትና የላችሁ። ማወቅ ያለባቸው ሴቶች በተለይ ማለት ነው። ለምሳሌ አንድን ወንድ ወደ እናንተ አማላችሁ ስታመጡ ያችን ሴት ጥሎ እንደመጣው ሁሉ ነገ ደግሞ እናንተንም ጥሎ ወደ ሌላ እንደሚሄድ ማወቅ አለባችሁ። ገባችሁ አደላ? ከዛ በተረፈ ደግሞ በሰው በኃይል ጌን ያደረገዋለሁ ብሎ ማሰብ በጣም ዘበት ነው በጣም። በነገራችን ላይ ባልንም ሆነ ሚስትን ከፈጣሪ ነው የምንሰጠው። ገባችሁ አደላ? እያንዳንዷን ነገር ከፈጣሪ የምንሰጠው ነገር ነው። በጸሎት በሱባኤ ነው ያን ነገር ማድረግ ያለብን። እንደዚህ በሚዲያ እየተለላጠች እኔ ሩታ ምንም አርጋኝ ሳይሆን የምታደርጋቸው ድርጊቶች በጣም የሚያስጠላኝ የሚያናድደኝ፣ አንደኛ ከማህበረሰቡ የወጣ ነገር ነው የምታደርገው። ሚዲያ ላይ መሰሳ ምናምን የሆነ አክት የምታሳየው አክት በጣም ይደብራል። ሁለት ቤተሰቦቿን አታከብርም። በዚህ ነው እኔ ሩታን ማልደግፋት እንጂ እሷም ሴት ናት ይችም ሴት ናችን። ማላቃትም ያችን ማላቃትም ፍቅርን ማላቃትም ግን ፍቅርንም ብትሉ ዲስፒል አላት። በጣም ሪስፔክት ታደርጋለች ሰውን። በጣም ሥራት ያላት ልጅ ነች። ነፂም እንደምናየው በጣም ሥራት ያላት ልጅ ነች። ሩታ ግን ሁሉ ነገር አምባገነን። አሁን ስማም እስማ የምታደርገው ነገር በጣም ያስጠላል። በቃ ካለኔ ማንም የለም ባይነቷ ምናምን እጅግ በጣም ይደብራል። የሩታ ደጋፊዎች ግን እየመረራችሁ ዋጡት ማለት ነው ስትፈልጉ፣ ካልፈለጋችሁት ደግሞ አትዋጡት ማለት በቃ። ሁሉ ነገሯ የሆነ ወጣ ያለ ነገር ነው። እቺ ደግሞ ረጋ ያለች ያም ሆን። ሶሪ እንግዲህ እያቆራረጥኩ ነው ልጆች፣ ወይስ ሊያስደርጉኝ አልቻሉም። እና እንግዲህ ያም ይሁን እኛ እንፈተፍታለን። አይመለከተንም። እንግዲህ ፋይቲንጉ ቀጥሏል ማለት ነው። እኛም እናያለን፣ እናዳምጣለን፣ እኛም እንሰራለን። እናንተም ቀጥሉ፣ እኛም እንቀጥላለን ማለት ነው። ኤፋ ኤፋ ኤፋ በጣም ነው የተመቼ በይዘው። ኤፋ አምሯል ማለት ነው። አምሯል ቲ ወንድ ልጅና ቆፍጠን እንበል እያለ ነው ወንድሙን። አብረሽ አትሽ ለጥለጥ። ቆፍጣና ወንድ ሁን። ምንድን ነው እንደዚህ? እረ በስላሴ። እንቲ ወንድ ልጅ ቆፍጠን ሲል ነው እንዲ እየተጠፈጠፈ በጥፌ አረ፣ ወይኔ! እና እየተረገጥክ መኖር የለበትም ፍትህ ለወንዶች ብለናል። እንግዲህ አስደብድበ ጨረስካቸው። ባለፈው ፍቅርን አስደበደብክ ዛሬ ነፂን። ቀጣዩ ደግሞ ማን ማን ትሆን? ወይኔ! ሄኖክ ድንቁ በቃ ተካልን። አብርሽም ማለት ነው ሰው አብርሽ አትሽ ለጥለጥ ቆፍጠን በለ እንደ ወንዶች ማለት ነው ሴት ከአስር ሴት ጋር መለጣጠፍ ሳይሆን ቆፍጠን ብለህ ልጅ ነህ ወጣት ነህ ትዳርን ብለህ ከያስክ ትዳርክን ጠበቅ አድርግ ድራማ ከሆነም ደግሞ ያው ህብረተሰቡ እንዴት ብለን እናሳምነው ብላችሁ ከሆነ ችግር የለውም እኛ እንዳደነቅናችሁ ደግሞ ወርደን እንዘቀዝቃችኋለን ማለት ነው እና ችግር የለውም ግን እኔ ሀሳብ የሆነብኝ ማለት ነው። አሁን ለምሳሌ እውነት ይሄ ልጅ ተረግዞ ከሆነ ይሄ ልጅ ተወልዶ ነገ ይህን ሂስትሪ ሲያይ ይሄ የእኔ አባት ነው እንደ ከስንት ሰው ጋር ነበረ ሲለጣጠፍ የነበረው ብሎ በጣም ነው የሚያዝ ነው። ስለዚህ እውነት እርጉዝ ከሆነ ችሮታም ለምሰሩት ነገር ጥንቃቄ አድርጉ። ለምን ይሄ ቪዲዮ እናንተ ብደልቱት እንኳ ሰው አይደልተውም። ሬስፔክት ይኖራችሁ ለሰው። እኛም ስንመለከታችሁ ዶላር እያስገኘናችሁ ነው። ለእኛም ደግሞ አስቡልን እንዴ መንድና ረሸ እና ለልጆቻችሁም ይሄ ቪዲዮ ነገ ከነገ ወዲያ ልጆቻችን ያዩታል፣ አንገታችሁን ያስደፋል ብላችሁ ማሰብ አለባችሁ። ባለፈው ከጽጌ ጋር ምን አይነት ላይፍ ስታይል አሳልፉ ነበረ እየተለጣጠፋችሁ ቤርጎ ይዘህ ምናምን፣ አሁን ደግሞ ከነፂ ጋር ከዛ ከፍቅር ጋር ሩታ ጋር ብስማ ሞልድ እና ይሄ ለወደፊቱ ለህይወትህ ራሱ በጣም ነው የሚደብረው፣ በጣም ነው የሚያስጠላው። ለቤተሰቦችህ እንዲህ ምንድን ነው ልጃችሁ እንደዚህ ምናምን። ለእናንተ እኮ ዶላር ነው ችግር የለውም። እናንተ እውነታውን እናንተ ታውቁታላችሁ፣ ውስጣችሁ ያውቃል። ግን ነገ ከነገ ወደ ለሚወለደው ልጅ በጣም ነው የሚደብረው። ሰው እባካችሁ፣ እባካችሁ፣ አላፊ ነው ብርም ጣፊ ነው። ማግኘትም እንዳለ ሁሉ ማጣትም አለ። ይህንን አንደርስታንድ ማድረግ አለባችሁ። እና የናብረሽ ደጋፊዎች ደግሞ ተከፋፈላችሁ። ግማሹ ነፂን፣ ግማሹ ፍቅርን፣ ግማሹ ሩተን፣ ግማሹ አብርሽን። እረ እግዚዮ! እኔ ቲክቶክ ላይ እኮ ጦርነት ጦርነት ተነስቷል። እኔ ከማናችሁ ልሆን? ቆይ ንገሩኝ፣ የእውነት በጣም ተከፋፍላችሁ ተከፋፍላችሁ እየተቧቀሳችሁ ነው ያላችሁ ቲክቶክ ላይ ሩታን እየዘቀዘቃችሁ ፍቅርን ከላይ ዋላ እየሰቀላችሁባት፣ ነፂን ደግሞ የምደግፉ ነፂን እያላችሁ ነው። እንግዲህ የቡታ ጅራ ዩቱበሮች ፍቅር ፍቅር ያጫወታቸዋል፣ ከዛ ተጣላን ይላሉ። በቃ ቴንሽኑ በሙሉ የሳውት እና አብረሽ እና ማን ነው ደግሞ በማርያም ሰሞኑን ተጣልቷል። ይሄ ያከስት ልጅ ነው ኦልሬዲ፣ የአብረሽ ያከስት ልጅ ማን ነው የሄሉ ባል የነበረው ስሙ ጠፋብኝ። አረማ ነበረ ጠፋብኝ። በቃ ብቻ የቦታጀራ ጀራ ዩቱበሮች ናቸው ፍቅር ፍቅር እያጫወተን እንዲ ድራማ የሚሰሩብን። ለማንኛውም እንግዲህ የተሰማኝን ያክል ለመናገር ያክል ነው። እንቀጥላለን፣ እኛም እንቀጥላለን። እናንተም ቀጥሉ፣ በርቱ፣ ጠንክሩ ውድ ፋሚሊዎችን። ያው እኔም ስለጠፋሁኝ አለሁ ለማለት ነው። ለምን እኔስ አልፈተፍትም ብዬ ነው በራሳችን ስራ ስንመጣማ አንድ ሰው ማያየውም። ስለዚህ ለምን እኛ ሳንፈተፍትም እነሱ ስ እየፈተፈቱ አይደለም እኛም ለምን አንፈተፍትም በሚለው ነው የመጣሁትኝ። እንግዲህ ያምትወዱኝ ላይክ አድርጉ፣ ኮሜንት፣ ሰብስክራይብ ያደርጋችሁ አበረታቱኝ። የምጠሉኝ ደግሞ ዲስላይክ አድርጉ። እንግዲህ የሩታ ደጋፊዎች ናቸው ዲስላይክ የምታደርጉኝ በእርግጠኝነት ማለት ነው። እኔ ከእውነት ጋ ነው እውነትን እዣ ነው የሚሄደው። እንዴ አበዛችሁ እኮ ተንጣጣች ውዝቢላ ስለዚህ እኔ ለማንም አይደለሁም፣ ለነፂም አይደለሁም፣ ለአብረሽም አይደለሁም፣ ለሩታም አይደለሁም። ግን ከማይሆን አንጻር ሩታ ሥርዓት ሥርዓት የሚባል አልፈጠረባትም። ለሰው ልጅ ክብር የሚባል ነገር አታውቅም። እበደን ማለት ነው እበደን አይዶኖ እንዴት እንደ አስተዳደጓ ምን አይነት እንደሆነ አላውቅም። ቤተሰብ አሰዳቢ ናት ሲጀምሩ ማለት ነው ሲጀመር ቤተሰብ ያላከበረ ሰው የውጭ ሰው ሊያከብር? አውዝ ቢላ። ለማንኛውም ሰላምና ፍቅር ለሀገራችን ይሁን እያልኩኝ የዛሬን ቪዲዮ በዚህ እቋጫለሁ። ለቀጣይ ደግሞ በሌላ ቪዲዮ እንገናኛለን። እወዳችኋለሁ፣ አከብራችኋለሁ። ሀገራችንን ሰላም ያድርግልን። ሰላምና ፍቅር ከሁላችሁ ጋር ይሁን። ቻውቻው። ሰላም፣ በሌላ ቪዲዮ እንገናኛለን። ደግሞ በፍትፈታ ነው በራሴ ስራማል። በጣም በፍትፈታ ነው። ቀጥለው ሰምታችኋል እና ሁላችሁም ላይክ አድርጉ።